ሰላም ውድ የተከበራችሁ የኔ ቻናል ተከታታይ፣ ሰላማችሁ ይብዛልኝ በያላችሁበት የኔ ውድ ቤተሰቦች፣ ላይክ ሼር አድርጉልኝ። ለቤቱ ደግሞ ቤተሰብ ያልሆናችሁ ቤተሰብ ሆኑ። በአንድ ጥያቄ እና ሌላው ነገር ደግሞ ብሩኬና ሀይሚዬ የሆነ ያስተላለፉት መልእክት አለ ለውድ ቤተሰቦቻቸው፣ ያንንም ይላችሁ መጥቻለሁኝ። ምንድን ነው ወደ ጥያቄው ከመግባቴ በፊት ብሩኬና ሀይሚ ቤተሰቦቻቸውን ከልብ አመስግነዋል ማለት ነው። ምስጋናም ሲያንስባቸው ነው ለእነሱ። እውነት ለመናገር ያክል ብሩኬና ሀይሚ በሄዱበት አሳፍረዋቸው አያውቁም። ልዩ ቤተሰብ ናቸው። የሰው እነሱም የሰው መውደድ አላቸው ከሚባለው በላይ። ሌላው ነገር ደግሞ ቤተሰቦቻቸው ራሱ በጣም በጣም እኔ ማድነቅ እፈልጋለሁ። እግዚአብሔርን ነው እምላቸው ከሚባለው በላይ እኔ ቃል ያጥረኛለሁ። ብሩኬና ለሀይሚ ቤተሰቦች ለኦዲየንስ ማለት ነው እሱን ዛጋ በሄዱበት በቃ ያሳፍሯቸውን፣ በቃ ለየት ያለ ፍቅር ነው ያላቸው። በጣም ደስ የሚል ነገር ነው። እግዚአብሔር ይጨምርላቸው የኔ ውድ ቤተሰቦች፣ በቃ ትለያላችሁ። አመሰግናለሁኝ ብላለች ሀይምዬ። ብሩኬም እንደዛው የኛ ውድ ቤተሰቦች እና መሰግናለን ብለዋል። ያው ሁለቱም አመስግነዋል። ምስጋና ነው ምንም የተለየ ነገር የለም እንትን ያሉት። ሌላው ነገር ደግሞ አንድ የኔ ውድ ቤተሰብ ጥያቄ ጠይቃኛለች። ቃልዬ፣ ለምንድን ነው ፍፄ የሰጣቸውን የአንገት ሀብል ብሩኬ ያላደረገው? ሀይሚዬ ላይ ግን አለ፣ ብሩኬ ላይ የለም። ለምን ለምን ስትል ጠይቃኛለች የኔ ውድ እኔ ምን አቃለሁ ውዶቼ እንደዚህ አይነት ጥያቄ በጣም ከባድ ነው ምን መሰላችሁ ይሄ ነገር ሁለቱን የሚያስተሳስር ነገር ነው እንግዲህ በሁለቱ ሰዎች መሀል ጣልቃ እኔ መግባት አልችልም ውዶቼ እኔ በዚህ እንደዚህ አይነት ጥያቄ እኔ መመለስ አልችልም። እንግዲህ እሱ ነው የሚያውቀው። ሌላው ነገር ደግሞ እኔ አላዩም ያውጠው አያውጠው ይኑር አይኑር አላዩም። እኔ የሀይሚዬ ትናንትና የታየኝ ፊቷ ነው ፊቷ በጣም ነው የታየኝ። እንደገና የብሩኬ ደግሞ የታየኝ ትናንትና እኔ አልዋሻችሁም፣ ጠጉሩን ፍሪዝ እንዳደረገ ነው ያዩትኝ ማለት ነው። እና ብሩኬ እንግዲህ የራሱ ምክንያት ሊኖረው ይችላል ወይንም አላቅም ወይንም እንደ ስጦት ከባድ ስጦት ስለሆነ አስቀምጦትም ሊሆን ይችላል። ራሱ ነው የሚያውቀው ባለቤቱ ማለት ነው። ነገር ግን ደግሞ እንደዚህ አይነት ሀብል አንዳንድ ጊዜ ይከብዳል እና እኔ ራሴ እንደዚ አይነት ነበረኝ እና ይከብዳል፣ አንገት ላይ ብዙ ጊዜ እንደዝ መልበስ ማለት ነው። አውጥቶም አስቀምጦት ለዛም ከብዶትም ሊሆን ይችላል ያስቀመጠው። ነገር ግን በሌላ አንግል ባታዩት እና በሌላ አንግል ባታስቡት ጥሩ ነው። ያኔ ኖርማል ነው። የሰው ልጅ ማለት ነው አንድ ነገር ንገራችሁ፣ ሰው ልጅ ዋናው ልቡ መገናኘቱ ነው እንጂ ይሄ ሀብል እውነት የልብን አንድነት የሚገልጥና መተሳሰርን የሚገልጥ ነገር ነው። የአንገት ላይ ሀብል እንደሚመስለኝ፣ እኔ ብዙም አደለውኝም ውዶቼ። አለኝ ስላችሁ ኢትዮጵያ የሚል ስም እንጂ አለኝ እንደዚ አይነት ስም ቅርጥ አደለም። አለኝ አልኳችሁ ምክንያቱም ተሳሰሬ ስለማላቅ፣ ስተሳሰር ነግራችኋለሁ። ከእንደዛ ነገር እና አትጨነቁ ውዶች ለትንሹም ለትልቁም ከተጨነቃችሁ ጥሩ አይደለም አይምሯችሁ ጥሩ አይሆንም እና ኖርማል ነው ብሩክ የትም አይሄድም ሀይሚ የትም አትሄድም ሁለቱም አንድ ናቸው እንዲ አንዱ እኮ ምን አለመሰላችሁ ሀይሚን ላግባትና ይለፍልኝ ምናምን ብሏል ይሄንን ነገር ሳላየሽም ወይ ምናምን ነገር ብላችሁ የሆነ ጽፋችሁልኝ በጣም ነው የሳኩትኝ አስቡት እንግዲህ ሀይሚን አግብቼ ይለፍልኝ የሚሉም አሉ እና አስቡት እንግዲህ እኔ በጣም እንትን ይለኛል አንዳንድ ጊዜ ሰው ሳስበው ማለት ነው። እንግዲህ ይህንን የጻፈው ይህን ኮመንት የጻፈው እንግዲህ ወንድ ነው ነገር ግን እሷ በእኔ ህይወት እስከመጣ ህይወቴን ትቀይረዋለች እያለ ነው ሰውዬ ማለት አንተ ለምን ህይወትን በጀመሪያ አትቀይርም ለምን አንተ በጀመሪያ ሰርተ በግል አያልፍልህም ሀይሜን አግብቼ ለፍልኝ ከምትል ማለት ነው ምን አይነት ሆኖ እናንተ እና እኔ ክፉ እኮ የምታናግሩን ነገርስ በጀመሪያ ወንድ ሆን ወንድ ስትሆን ያን ጊዜ በቃ ጠንካራ ትሆናለ። ሰርቼ ገንዘብን ሰርተ ገንዘብን እንዴት ማምጣት እንዳለብክ ለራስ ንገረው። በቃ እንዴ ሀይሚን አግብቼ ይለፍልኝ አይለም እንዴ? ውዶች ሲ ለራሳቸው አስቡት። ምን ማለት ፈልጎ ነው እንዴ? በቃ እሷ ልክ ለሱ እንደ ሰራተኛ አድርጎ ላያኖራት እሱ ጭ ብሎ ሊቀለም ማለት ነው። ይሄ ሰው ይሄ ባለ ኮመንቱ ሆዱን የሚወድ ሰው ነው። ውዶቼ ወደ አምላኪ ነው። እንደዛ አይነት ነው። እንደዛ አይነት ነገር እንደው እንደው ውዶቼ በህይወታች ውስጥ እኔ አንችን አግብቼ ይለፍል የሚላችሁ ሰው ካለ ልባችሁ ጠብ እንዳይል መጀመሪያ ራስህ ይለፍልህ ከዛ በኋላ እና ወደ ህይወት እኔ አንተን ህይወት ላሳልፍ አይደለም ምናምን ብላችሁ አሳብ መስጠት አለባችሁ። ሲጀመር እኔ እንደዚህ ፍቅረኛ ሞሽ መሃል ገብተው ኮመንት የሚጽፉ ሰዎች፣ አንድ ሰው ፍቅረኛ አለው የለውም ብለን እናጣራ። እኔ እኮ ለዛ ነው የምናደደው። አንዷ ደግሞ ልንትና ተንከሴስ ምናለች ማይላ ምናምን እያ ላይ ትጽፋለ ዛ ለብሩኬ ማለት ነው። እኔ በጣም ነው የሚገርመኝ፣ ለምንድን ነው ማናጣራው? መጀመሪያ እንደዚህ ቶሎ ብለን ለማፍቀር ከምንረወጥ፣ በጣም ትገርማላችሁ። ብቻ ብሩኬና ሀይሚ ሰው መውደድ አላችሁ። ሌላው ነገር ደግሞ እግዚአብሔር በመሃላችሁ። እግዚአብሔር ያጣመረውን ማንም ሊለዩ አይችልም። ሰው ተቀጥሮ ነበር ከዚህ በፊት እነሱን ለማለያየት፣ ነገር ግን እግዚአብሔር ስላጣመራቸው ፈጣሪ ስላጣመራቸው ምንም የተፈጠረ ነገር የለም። እንደም ሰውዬው አሳዝነ ሲያየን አዘነና በቃ ነገሩን ምናምን ነገር ስትታዩ ታሳዝናላችሁ አለ ምናምን ነገር ብለው እንደምነጉርኬ ተናግረዋል። እና አያችሁ ከእግዚአብሔር የተሰጠ ፍቅር ሲሆን እንትን የሆነ ስስት ትሉለት አላችሁ እና ብዙም አትድገሙ ማለት እፈልጋለኝ። እና ውዶቼ የሆነ ነገር ለየት ያለ ነገር ለብሩክና ለሀይሚ ተደርጎ የሆነ ያሰው ያንን ልብስ ካለበሰው ወይንም የሆነ ስጦተውን ነገር ካስቀመጠው በት በመጥፎ ነገር እንዳታዩት ማለት፣ ራሳቸው ያውቃሉ የወስጣቸውን ገባችሁ እና አንዳንድ ጊዜ ደግሞ ጌጣጌጥ የማይወድ ሰው አለ፣ በተፈጥሮ እንደዛ አይነት እንደዛ አድርጋችሁ አስቡት። ለማንኛውም ብሩኬና ሀይሚ የሚዲዮ ድምቀት ድምቅ በሉልን። ሁል ጊዜም በሄዳችሁበት ቦታ የምታኮሩንስ ነገር ብያለሁ። የኛ አንበሶች ላይክ ሼር አድርጉ። ይህንን ይመስላል የዕለቱ ዘገባችን።